ሰላም ውድ ደንቲዩብ ተከታታዮች እንደምን ሰነበታችሁ። እንግዲህ ረጅም ጊዜ ከዩቲዩብ ጠፋ ብዬ ነበር። ነገር ግን ዛሬ ማታ ዛሬ በ24 06 2025 ዓ ም ማነው 20 ሰዓት ተኩል ጀምሮ ላይቭ አ ዝቫይ ኮርስ እንጀምራለን። ኮርሱን ምን እንጀምረው በቲክቶክ ነው። የቲክቶክ አድራሻን ከታች አስቀምጥላችኋለሁ እና ድንገት ቲክቶክ ላይ ፎሎ እያደረጋችሁ እያልሆናችሁ እና በዩቲብ ላይ ብቻ የምንገናኝ ሰዎች ያው ኮርሱ ቲክቶክ ላይ ስለሆነ የሚቀጥለው ቲክቶክ ላይ እንድንገናኝ ማለት ነው። ሊንኩን ማስቀምጥላቸዋለኝ። ያው አ ዝቫይ ኮርስ ነው። ጥያቄ አቅርቤ ነበር ቲክቶክ ላይ በጣም ብዙ ሰዎች የተሳተፈበት። ጥያቄው ምንድን ነበር? አ ዝቫይ ኮርስን ጀምር ወይስ ቢአይንስ የሚል ነበር። ምክንያቱም ላይቭ አይንስ ኮርስ ስንማማር ስለቆየ ለዛ ነበር ሁለቱን ያቀረብኩት። እና በጣም ብዙ ሰው ከመቶ ምናምን ሰው በላይ አዝቫይ ቢሆን ብለዋል ኦልሞስት ወደ መቶ የሚጠጋም ሰው ደግሞ ቪዘቫይ ብሏል። ግን አብዛኛው ሰው አዘቫይ ስላለ አዘቫይ ኮርስ እንጀምራለን ማለት ነው እና እሱ ላሳሳችሁ ብዬ ነው። ድንገት ያልሰማችሁ አምስትም ስድስትም ሰዎች ብትኖሩ እሱ እንድታጥኑ ዛሬ ማታ ሀያ ሰዓት ተኩል ቲክቶክ ላይ እንገኛለን። ዳንቲዩብ በሚለው ቲክቶክ አድራሻ ማለት ነው። መልካም ጊዜ። እስከ በኋላ።